በዛሬ ፕሮግራሜ ለሴት እህቶች የሚጠቅም ሀሳብ ነው ይዤላችሁ የመጣሁት። በተለይ ሴቶች ሁሉም ወንድ እንዲመኛችሁ እቺ ሴት የትዳር አጋሬ ብትሆን እቺ ሴት ፍቅረኛ መሆን አለባት ብለው ወንዶች እናንተን እንዲመኙ ለቁም ነገር ለትዳር እንዲፈልጓችሁ የሚያደርጉ ባህሪያቶችን ነው እምነግራችሁ። ይሄ ማለት ምንድን ነው? አሁን የምዘረዝርላችሁ መሰረታዊ ሰባት ባህሪያቶች አሉ። ሴቶች እነዚህ ባህሪያቶች እናንተ ላይ አሉ የትኛውም ወንድ እናንተን ይመኛል። እናንተን የትኛውም ወንድ ይመኛል ማለት ይሄ ለጊዜያዊ ስሜቱ ወይም ደግሞ ሴትነታችሁን ሳይሆን የሚፈልገው ለቁም ነገር፣ ለትዳር፣ ለጓደኝነት እቺ ሴትማ ልታመልጠኝ አይገባም፣ እቺን ሴትማ የእኔ ማድረግ አለብኝ ብለው ወንዶች የሚመኟት አይነት ሴት ትሆናላችሁ። ስለዚህ ሴቶች እነዚህ ባህሪያቶች ምንድናቸው? እነዚህ ባህሪያቶች እንዴት መላበስ ትችላላችሁ የሚለውን እናያለን ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ቻናል አዲስ ከሆናችሁ ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። ይህን መረጃም ደግሞ ሌሎች ሴቶች ጋርም እንዲደርስና እንዲማሩበት ላይክ ሸር አድርጋችሁ አጋሯቸው ማለት ነው። ወደ ባህሪያቶቹ ስገባ በመጀመሪያ የምናየው እንግዲህ ምን ያህል ዋጋ ለራሷ እንዳላት የምታውቅ ሴት ከምንም በላይ ወንዶች ይወዳሉ፣ ያከብራሉ። ይሄ ማለት ምንድን ነው? ከመጀመሪያ እንግዲህ አንድ ሴት ሰው ሆና በመፈጠሯ ብቻ ለራሷ ዋጋ ሊኖራት ይገባል። እኔ ጠቃሚ ሰው ነኝ፣ እኔ ዋጋ ያለኝ ሰው ነኝ ብላችሁ ማሰብ አለባችሁ። ይሄ ብዙ ጊዜ አሁን የማየው በተለይ በፍቅር ግንኙነት ውስጥ ሴቶች ዝቄ ማለት የበታች መሆን ይሄ እንዳትጎዳኝ፣ እንዳትተወኝ፣ ልቤን እንዳትሰብረኝ እያሉ እነሱ ተጎጂ እነሱ ልባቸው የሚሰበር ወንድ ልብ ሰባሪ ወንድ ጎጂ አይነት ነገር፣ ይሄ የበላይና የበታቸው አይነት ነገር ያለው ይሄ ብዙ ጊዜ የሚፈጠረው እንግዲህ በራስ መተማመን የሌላቸው ሴቶች ናቸው። ሴቶች በመጀመሪያ ደረጃ ምንጊዜም ለራሳችሁ ዋጋ ሊኖራችሁ ይገባል። በራስ መተማመን ሊኖራችሁ ይገባል። በተፈጥሯችሁ በማንነታችሁ ባላችሁ ነገር ለራሳችሁ ዋጋ ልትሰጡ ይገባል። ለራሳችሁ ዋጋ ስትሰጡ ነው ሌላም ሰው ለእናንተ ዋጋ የሚሰጣችሁ። እናንተ የራሳችሁን ዋጋ ካላወቃችሁት ሌላ ሰው እናንተን ሊያከብርም ሆነ የእናንተ ዋጋ ሊታወቀው አይችልም። ስለዚህ በመጀመሪያ ሴቶች ለራሳችሁ ዋጋ ይኖራችሁ ይህን ማወቅ አለባችሁ። ሌላው ደግሞ ምንድን ነው? ለራሷ ክብር የምትሰጥ ሴት ወንድ ልጅ ከምንም በላይ ይወዳል። ይሄ ማለት ምንድን ነው? ያላትን የተሰጣትን ማንነቷን አክብራ መቀበል መቻል ይኖርባችኋል። ይሄ በአመለካከብ በአመለካከትም ሊሆን ይችላል። በአካላዊ ባላችሁም ነገር ሊሆን ይችላል። እንግዲህ ይሄ በተለይ ሴቶች እዚህ ጋር ማወቅ ያለባችሁ ለራስ ክብር መስጠት ማለት ያላችሁን ነገር ልትወዱት ይገባል። ባላችሁ ነገር ኮርታችሁ ደስተኛ ሆናችሁ መኖር አለባችሁ። አንዳንድ ሴቶች አሁን የማየው ለምሳሌ ሰውነታቸው ላይ የሆነ ችግር ካለ በዛ ነገር መፍራት ማፈር ወይ እኔ ኮ አጭር ነኝ እኔ ኮ ቀጭን ነኝ እኔ ኮ ይሄ ነገር እንደዚህ አያምርም እኔ ኮ ቅርፅ የለኝም እኔ ኮ እንዲ ነኝ እያሉ ራሳቸው ላይ የማያምር ደስ የማይል ነገር እንዳለ እየሳሉ በጣም በጣም የሚሸማቀቁ ከሌላ ሴቶች ያነሱ እንደሆኑ እንዲሰማቸው የሚያደርጉ ሴቶች አሉ። ይሄ በጣም ከባድ ነገር ነው። ስለዚህ ለራሳችሁ ባላችሁ ነገር ክብር ቦታ ለራሳችሁ ልትሰጡ ይገባል። ይሀ ሲኖራችሁ ነው ሌላ ወደ እናንተ የሚቀርብ ወንድም እናንተ ያላችሁን ነገር አምኖ የሚቀበለው ለእናንተ ቦታ ክብር የሚሰጣችሁ መጀመሪያ እናንተ የእናንተን ነገር አምናችሁ ስትቀበሉ ነው። ይሄን በደንብ ማወቅ አለባችሁ። ሌላው ደግሞ አካላችሁን ይሄ አካላችሁን ብቻ ሳይሆን ስነ ልቦናችሁን፣ ማንነታችሁን በአጠቃላይ ማክበር መቻል አለባችሁ። እዚህ ጋር አንድ ማንሳት የምፈልገው ምንድን ነው፣ ከሰው ጋር ራሳችሁን አታወዳድሩ። እሷ እኮ ሰውነቷ እንዲ ያምራል፣ እኔ እኮ እንደዚህ የለኝም። በስነ ልቦናም እሷ እኮ ጠንካራ ናት፣ እኔ እንደዚህ ነኝ። እሷ ኮ የተማረች ናት፣ እኔ ኮ አልተማርኩም እያላችሁ ራሳችሁን ከሌላ ሴቶች ጋር እያወዳደራችሁ ዝቅ ማድረግ መቻል የለባችሁም። ያላችሁን አካላዊም ስነ ልቦናዊ ማንነት አክብራችሁ መቀበል መቻል አለባችሁ። ያኔ የሚቀርባችሁም ወንድ እንዲወዳችሁ ለእናንተ ቦታ ግምት እንዲኖረው ያደርጋል። ስለዚህ ይሄ አካላዊ ስነ ልቦና የማንነታችሁ ላይ በደንብ ስራ ልትሰሩ ይገባል ማለት ነው። ሌላው ደግሞ የምታደርገውን ነገር ሁሉ በእቅድና በምክንያት የምታደርግ ሴት ወንድ ልጅ ከምንም በላይ ይወዳል። ይሄ ማለት ምንድን ነው? ለምሳሌ ከመጀመሪያው ራሱ ፍቅር ግንኙነት ውስጥ ስትገቡ፣ ፍቅር ግንኙነት የምትጀምሩበት የራሳችሁ አቋም ሊኖራችሁ ይገባል። ምክንያታችሁ ምንድን ነው? ፍቅር የምትጀምሩበት ፍቅር ውስጥ የምትገቡበት። በፍቅር ውስጥ ደግሞ ስትገቡ፣ የራሳችሁ አመለካከት፣ አቋም ሊኖራችሁ ይገባል። ስለ ፍቅር ግልጽ የሆነ እሳቤ ሊኖራችሁ ይገባል። ስለ ወንድ ልጅ ያላችሁ አመለካከት ስለ ቤተሰብ ያላቸው አመለካከት ስለ ትዳር ስለ ፍቅር ያላቸው አመለካከት ምንድን ነው? ይሄ አሁን ሰው መጥቶ ከእናንተ ጋር ሲሆን ወደ ነዳችሁ መነዳት የለባችሁም። የሆነ ሰው አመለካከት ላይ ሄዳችሁ በዛ ሰው መንገድ መመራት የለባችሁም። እናንተ የምታምኑበት የራሳችሁ የሆነ ዓላማ፣ የራሳችሁ የሆነ እቅድ፣ የራሳችሁ የሆነ የሕይወት መንገድ ሊኖራችሁ ይገባል። ይሀኔ የሚቀርባችሁ ወንድ ወይ እሷ እኮ እንደዚህ ዓላማ ያላት ሴት ናት እሷ እኮ እቅድ ምክንያታዊ ሴት ናት። ይሄ ማንም ደስ ባለው ሚነዳት ሳትሆን በራሷ መንገድ አምናበት ነገሮችን የምታደርግ ናት ይላል። እንደዚህ አይነት ሴቶች ደግሞ ተፈላጊ ናቸው። ምክንያቱም አንድ ወንድ ከዚች ሴት ጋር ትዳር ሊያዝ ከዚች ሴት ጋር አብሬ መኖር ልጀምር ሲል እቺ ሴት ጠንካራ ናት፣ አጋዤ ትሆናለች፣ አቋም አላት፣ ነጋችን ያማረ ይሆናል ብሎ በአንቺ እርግጠኛ እንዲሆን ያደርጋል እና የራሳችሁ የሆነ እቅድ ምክንያታዊነት ሊኖራችሁ ይገባል። ሌላው ደግሞ ሁሌ አትገኙ። በነገራችን ላይ በተለይ ወንድ ልጅ ሴቶች እንዲያከብራችሁ ይሄ ሀያ አራት ሰዓት መገኘት ሀያ አራት ሰዓት አብራችሁ መሆን አይጠበቅባችሁም። ይሄ ከምን ጋር ይገናኛል? አሁን ከላይ ከነገርኳችሁ ጋር ለምሳሌ እቅድ ያላት ሴት ከሆነች ምክንያታዊ ሴት ከሆነች የህይወት የራሷ መንገድ ያላት ሴት ከሆነች ዝም ብላ ሁሌ ነይ ሲላት የምትመጣ ሂጅ ሲላት የምትሄድ አትሆንም። አይ አሁን ስራ አለኝ፣ ይሄ የስራ ሰዓቴ ነው፣ ይሄ ከጓደኞቼ ጋር ጊዜ ማሳልፍበት ነው፣ ይሄ ከቤተሰቤ ጋር የመሆንበት ጊዜ ነው፣ ይሄ ደግሞ ከፍቅረኛ ጋር የመሆንበት ጊዜ ነው ብላችሁ ይሄ ሕይወታችሁን በእቅድ ማስኬድ መቻል አለባችሁ። ምንም እቅድ የሌላችሁ ሁሌ በሽ የሆናችሁ የምትገኙ አይነት ከሆነ ወንዱ ለእናንተ ያለው ነገር እየቀነሰ ምንም አላማ፣ ምንም ህልም፣ ምንም ነገ የሌላችሁ እንዲመስሉ ያደርጋል። ይሄ ተቀባይነታችሁ እንዲቀንሱ ያደርጋል። እና ሁሌ የምትገኙ ሳትሆኑ ተነፋፍቃችሁ የምትገናኙ መሆን መቻል አለባችሁ። ሌላ የምነግራችሁ ምንድን ነው? ሁሌ በሁሉ ነገሮች ላይ አትስማሙ። እንደዚህ አይነት ነገር ብዙ ሰው ላይ ያለ ችግር ነው። ለምሳሌ ይሄ የራሳችሁ አቋም ሊኖራችሁ ይገባል። ኳልኳችሁ ነገር ጋር ይወሰናል። ለምሳሌ አንድ ወንድ ቀርቦች፣ ከእሱ ጋር ጊዜ ስታሳልፊ ስለ ነገም ስታስቡ፣ አብራችሁ በምትሆኑበት ጊዜ በቃ እሱ የሚልሽን ነገሮች ብቻ ምት ከሆነ ይሄን እናርገሺ እንዲህ እናርገሺ እዚህ ላይ ምን ሀሳብ አለሽ? አይ አንተ እንዳልከው ይሁን፣ አዎ፣ አንተ ልክነ እያላችሁ ምንም የማትቃወሙ ወይንም ምንም የራሳችሁ አቋም ሳይኖራችሁ ያ ሰው በሚላችሁ ብቻ ምትነ ከሆነ ልክ አይደለም። አይ ይሄማ፣ እንዲህ መሆን የለበትም፣ እኔ በዚህ ነገር አልስማማም፣ ይሄ እኮ ልክ አይደለም፣ ይሄ እንደዚህ ነው መሆን ያለበት እያላችሁ የራሳችሁ አቋም፣ የምትስማሙበት፣ የማትስማሙበት የራሳችሁ የሆነ መንገድ ሊኖራችሁ ይገባል ዝም ሁሉን ነገር እሺ እሺ እያላችሁ ብቻ መሄድ የለባችሁ፣ መሄድ ማወቅ አለባችሁ። በመጨረሻ ምነግራችሁ ከምንም በላይ ሰው አክባሪ መሆን አለባችሁ። እንግዲህ አንድ ወንድ ቀርቦ ከእናንተ ጋር ጊዜ ሲያሳልፍ እናንተ ላይ ከሚያየው ነገር አንዱ ምንድን ነው? ሰው አክባሪ ናት ወይ ይሄ ሰው የምትንቁ፣ ሰው የምታንቋሽሹ፣ ሰው ዝቅ የምታደርጉ፣ ሰው የምትሰድቡ፣ ይሄ በአጠቃላይ ለሰው ልጅ ጥሩ አመለካከት ከሌላችሁ እኔ እኮ እንደዚህ ነኝ እያላችሁ ሰው ዝቅ የምታደርጉ አይነት ከሆነ ያ ወንድ ለእናንተ ጥሩ መልከታ እንዲኖረው አያደርግም። ይሄ ለወንድ ለሴት ለፍቅር ግንኙነት ብቻ ሳይሆን በአጠቃላይ በሕይወታችሁ ላይ ከምንም በላይ ሰዎችን ማክበር መቻል ያስፈልጋል። በአጠቃላይ እነዚህ አሁን ያልኳችሁን ባህሪያቶች ሴቶች ብታዳብሩ በጣም ተፈላጊ ጥሩ የሆነ ሰው እንድትሆኑ ጥሩ የፍቅር የትዳር ህይወት እንዲኖራችሁ ይረዳችኋል ማለት ነው። ዶክተር ዮናስ ነበርኩ። ይሄን ሀሳብ ላይክ ና ሼር እያደረጋችሁ ለሌሎች የማጋሯቸው፣ ለቤት አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ በሌላ ጠቃሚና አስተማሪ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ